ባሏን ያጣች ሴት መንከባከብ፣ በእሷ ጉዳይ መቆም ምን ያህል ትልቅ አጅር እንዳለው ነቢዩ አለ ሰላት ወሰላም ሲናገሩ ጾሞ እንዳላፈጠረ ሰግዶ ሰላቱን እንዳላቋረጠ ብለው ትልቅ ደረጃ እንዳለው ተናግረዋሉ። በሌላ ሪዋያ ደግሞ ባሏ በሞተባት ሴት ልጅ ጉዳይ ላይ የሚቆም በአላህ መንገድ እንደታገለ ነው ወይም እንደሚታገል ነው ብለው ነግረውናል። ያጣችው የጎደለባት ባሏ ነው የቤቷ ብርሃን፣ እንዲሁም አይቧን የሚሸፍንላት። ለዚህም ነው ነቢዩ አለይሂ ሰላቱ ወሰላም በሁድ ዘመቻ በደረሰባቸው ትልቅ አደጋ እያንዳንዱ የሞቱትን ሰሐቦች ለቅሶ ለማስረዳት ወደ መዲና በገቡ ጊዜ በሁድ ላይ የገጠመን ሁላችሁም ታቃላችሁ ብለው ለቅሶ የደረሰባቸውን ቤተሰቦች ማስረዳት ጀመሩ። በሚያስረዱበት ጊዜ አይኗ ቀኝና ግራ ስትመለከት የነበረች ከተረፉት ሰሃቦች ነው ብላ ስትመለከት የነበረች ሐምነት ቢንቱ ጃሽ ቤተሰቦቿን አታለች። ነገር ግን ይመጣሉ ብላ ኳላ እየጠበቀች ነበር። በዚህ መካከል

ሞተዋል ሲሏት ከነበረችበት በጣም በመጨው በማልቀስ መሆን የማይገባትን ነገር ሁሉ አሳየችና እጅግ በጣም አዘነች። በዚህም ጊዜ የእሷን ሁኔታ እዩና ረሱል ሰለላሁ ዐለይሂ ወሰለም ወደ ሰሃቦች ዞሩና አያችሁ ሴት ልጅ እኮ ለባሏ ትልቅ ቦታ አላት ብለው የአላህ መላእክተኛ ይህም መልእክት ተናገሩ። ለዚህም ነው ሴቶች አራት ወር ከአስር ቀን እንዲቆጥሩም የታዘዙት። ምክንያቱም ያጣችው የቤቷን ብርሃን የሆነው ባሏን ነውና። ወጀዛኩሙላሁ ኸይር